ክፍል የሥነ መለኮታዊ የመጨረሻ ነገሮች ትምህርት የኒቅያ በፊት አመለካከቶች በመጽሐፍ ቅዱሳዊ ፍጻሜ ዘመን ሥነ መለኮት። ሀ የኒቅያ በፊት አመለካከቶች በሥጋዊ ሞት እና በመካከለኛው ሁኔታ። አንድ የመካከለኛው ሁኔታ እውነታ። ሁለት የመካከለኛው ሁኔታ መገለጥ። ሶስት የመካከለኛው ሁኔታ መልሶ ማደራጀት። አራት የተለያዩ አመለካከቶች ዳግም ምዘና። አንድ የመካከለኛው ሁኔታ እውነታ በ325 አእም የኒቅያ ጉባኤ ከመካሄዱ በፊት እንኩ የነበሩት የኒቅያ በፊት ቤተ ክርስቲያን አባቶች የኩ መጨረሻ ነገሮች ከሥነ መለኮትን ቀርጸዋል። ይህም የመካከለኛው ሁኔታን በሥጋዊ ሞትና በሥጋዊ ትንሣኤ መካከል ያለውን የነፍስ ሁኔታ የጠነከረ ግንዛቤን አካቷል። እንደ የስችኖስ ማርቲር፣ የሊዮኑ ኢራንዮስና እና ጠርጡሊያን ያሉ ተጽዕኖ ፈጣሪ ምሁራን ይህንን ትምህርት ለመወሰን በመጽሐፍ ቅዱስና በሐዋርያዊ ወግ ላይ ተመስርተዋል። ሥጋዊ ከሞት በኋላ ያለውን ሕይወት የሚክዱ የግኖስቲካዊ አመለካከቶችን እና ከሞት በኋላ ያለን ግልጽ ያልሆነ ግላዊ ያልሆነ ህልውና የሚያምኑትን የሔለናዊ አመለካከቶችን ተቃውመዋል። ከሞት በኋላ ነፍስ ህሊናዋን እንደምትይዝ አስተምረዋል። ጻድቃን በክርስቶስ ፊት በበረከት ሲኖሩ፣ ክፎች ግን ሥቃይንና ከእግዚአብሔር መለያየትን። ይህ የፍጻሜ ዘመን አመለካከት ቀደምት ክርስቲያኖችን በስደት መካከል ተስፋ ሰጥቷል። እንዲሁም በተፎካካሪ ፍልስፍናዎች ዓለም ውስጥ ስነ መለኮታዊ ግልጽነትን ሰጥቷል። የነፍስን ቀጣይ ህልውና እና የወደፊቱን ትንሣኤ ተስፋ አጽንቷል። የመካከለኛው ሁኔታ ቁልፍ ገዝታዎች፣ ህሊናዊ ህልውና፣ ነፍስ ከሞት በኋላ ግንዛቤዋን እንደያዘች ትቆያለች። በአንዱ ሕይወት ላይ ተመስርቶ ደስታን ወይም ስቃይን ትለማመዳለች። ጊዜያዊ ባህሪ፣ ይህ ሁኔታ ጊዜያዊ ወቅት ነው፣ እስከ ትንሣኤ እና የመጨረሻ ፍርድ ድረስ የሚቆይ የተለያዩ መዳረሻዎች። ጻድቃን ከክርስቶስ ጋር ያርፋሉ፣ ክፉዎች ግን ከእግዚአብሔር ጸጋ ይርቃሉ እና ስቃይን ይቀበላሉ። የመጽሐፍ ቅዱስ መሠረቶች ሉቃስ 16 22 23 አዲሱ መደበኛ ትርጉም ድሃውም ሞተ፣ በመላእክትም ወደ አብርሃም እቅፍ ተወሰደ፣ ባለጠጋውም ደግሞ ሞተ ተቀበረም በሲኦልም በሥቃይ ውስጥ ሆኖ አይኑን አነሳና አብርሃምን ከሩቅ አልዓዛርን በእቅፉ አየው። የአልዓዛርና የባለጸጋው ምሳሌ የኒቅያ በፊት የነበረው የመካከለኛ ሁኔታ ግንዛቤ መሠረት ነበር። የነፍስን ከሞት በኋላ ያለውን ፈጣን እጣ ፈንታ በግልጽ ያሳያል። አልዓዛር በእኩ አብርሃም ዕቅፍ ከውስጥ ሲጽናና፣ ባለጸጋው ግን በሲኦል ውስጥ ይሰቃያል። የስትኖስ ማርቲር በእኩ ከጥሪፎ ጋር የተደረገ ውይይት ከምዕራፍ 105 ይህንን ታሪክ በመጥቀስ ነፍሳት ከሞት በኋላ ይኖራሉ፣ ከእና የተለዩ ዕጣፈንታዎች እንደሚገጥማቸው ያረጋግጣል። ጠርቱሊያን በኪር ስለ ነፍስኩ ምዕራፍ 55 የእነዚህን ሁኔታዎች ፈጣንነት ያጎላል፣ የባለጸጋውን ስቃይ እና የአልዓዛርን ረፍት እውነተኛ ከሞት በኋላ ያሉ መሆናቸውን በመጥቀስ። የአብርሃም ዕቅፍ ለጻድቃን የሰላም ቦታ፣ የሰማያዊ በረከት ቅምሻ ተደርጎ ተረድቷል። ኢራኒዮስ በኪ ኑፋቄዎችን የሚቃወም ኬ መጽሐፍ ጊ ምዕራፍ ሰላሳ አንድ ውስጥ እንደ ኪ የጻድቃን ቦታ ኪ ይገልጸዋል ነፍሳት ትንሣኤን የሚጠብቁበት። ይህ ትምህርት የግኖስቲካዊ መንፈሳዊ መበታተን ጥያቄዎችን እና የሄለናዊ የጥላ ከሞት በኋላ ያለውን ሕይወት ጽንሰ ሐሳቦችን ውድቅ አድርጓል። ለቀድሞ ክርስቲያኖች በተለይም እንደ ፖሊካርፕ ያሉ ሰማዕታት ይህ ክፍል ከሞት በኋላ ፈጣን መጽናናትን ቃል ገብቷል፣ ቁርጠኝነታቸውን አጠናክሯል። የባለጸጋው ስቃይ ደግሞ የተጠያቂነትን አሳሳቢ ማሳሰቢያ ሆኖ አገልግሏል፤ ስነ ምግባራዊ ሕይወትን አሳስቧል። አባቶች ይህንን ምሳሌ የነፍስ ህሊናዊ ሁኔታን ቀጥተኛ መግለጫ አድርገው ይመለከቱታል፤ ተስፋን እና ስነ ምግባራዊ ተነሳሽነትን ይሰጣል። የመካከለኛው ሁኔታን በክርስቶስ ሥልጣናዊ መገለጥ ላይ በመመስረት የፍጻሜ ዘመን ሥነ መለኮታቸውን ቀርጿል። ሁለት ቆሮንቶስ አምስት ስድስት ስምንት አዲሱ መደበኛ ትርጉም እንግዲህ በስጋ ስኖር ከጌታ እንደራቀን የምናውቅ ስለሆነ ሁልጊዜ እንደምንታመን ጽኑ ነን። በእምነት እንጂ በማየት አንሄድምና፣ ከስጋ ተለይተን ከጌታ ጋር ልኖር ይገባናል። ጽኑ እንደ ደስም ይለናል። ይልቅስክ የጳውሎስ ትምህርት በ2 ቆሮንቶስ 5 6 8 የኒቅያ በፊት የነበረውን የመካከለኛው ሁኔታ አመለካከት በተለይም የነፍስን ከሞት በኋላ ወደ ክርስቶስ መገኘት የሚደረገውን ሽግግር በጥልቅ አሳውቋልኮ ከሥጋ ተለይተን ከጌታ ጋር እንድንኖር ኬ የሚለው ሐረግ ቁልፍ የማረጋገጫ ጽሑፍ ነበር። ጠርጡሊያን በኪ ስለ ነፍስከው ምዕራፍ 55 ውስጥ የምትሞቱ ነፍሳት ኮ ወደ ጌታ ፊት ይወሰዳሉ ኪ በማለት የዚህን አንድነት ፈጣንነት ያጎላል። ዮስትኖስ ማርቲር በኪ የመጀመሪያው ይቅርታ ኩ ምዕራፍ 18 የአረማውያንን የመጥፋት ፍርሃት ለመቃወም ይጠቀማል፣ አማኞችን ከክርስቶስ ጋር የግል ከሞት በኋላ ያለውን ሕይወት በማረጋገጥ ይህ ክፍል ለስደት ቤተ ክርስቲያን ጥልቅ መጽናኛን ሰጥቷል። የቂሳሪያው ኢግናቴዎስ ሰማዕትነትን ሲገጥመው ይህንን ተስፋ አስተጋብቷል ኪ ኢየሱስ ክርስቶስን ለመድረስ ኪ እየፈለገ ወደ ሮማውያን መልእክት ምዕራፍ ስድስት በሥነ መለኮት የነፍስን ዘላለማዊነትና የክርስቶስን በሞት ላይ ያለውን ሉዓላዊነት አጽንቷል። የክርስቲያን ተስፋን ከአይሁድ ሲኦል ወይም ከፕላቶኒክ የነፍስ እርገት በመለየት አባቶች ከከጄታ ጋር መኖር ችን እንደ ረፍትና የደስታ ሁኔታ የትንሣኤ ፍጻሜ ከመምጣቱ በፊት እንደ ጊዜያዊ በረከት አይተውታል። ይህ ክርስቶስን ማዕከል ያደረገ ትኩረት ሞት ወደ ጥልቅ ኅብረት እንደ በር የቀድሞ ክርስቲያኖችን እምነት አጠናክሯል። ሞት ከእግዚአብሔር ጋር ያላቸውን ግንኙነት ከማብቃት ይልቅ እንደሚያሳድግ ቃል ገብቷል። ለኒቅያ በፊት ለነበረው ማኅበረሰብ ይህ ቅዱስ ጽሑፍ የመካከለኛው ሁኔታ ለጻድቃን የመለኮታዊ መገኘት የቅርብ ጊዜ መሆኑን አረጋግጧል። ራእይ ስድስት ዘጠኝ አስር፣ አዲሱ መደበኛ ትርጉም፣ አምስተኛውንም ማኅተም በፈታ ጊዜ ከምሥዋዕቱ በታች ስለ እግዚአብሔር ቃልና ስለ ታመኑት ምስክርነት የተሰውትን የሰዎች ነፍሳት አየው። በታላቅ ድምፅም እየጮፍ አቤቱ ቅዱስና እውነተኛ ሆይ እስከ መቼ አትፈርድም፣ ደማችንንም በምድር በሚኖሩት ላይ አትበቀልም አሉክ። ራእይ ስድስት ዘጠኝ አስር። በመካከለኛው ሁኔታ ውስጥ ያሉ ሰማዕታት ነፍሳት የእግዚአብሔርን አገልግሎት በሕሊና የሚያከናውኑበትን አስደናቂ ምስል አቅርቧል ከመሰዊያው በታች ተቀምጠው እነዚህ ነፍሳት ለፍትህ ይቾቨሉ ይህም ግንዛቤ እና ዓላማ እንዳላቸው ያሳያል ኢራኒዎስ በኪ ኑፋቂዎችን የሚቃወም ከመጽሐፍ ጊ ምዕራፍ 36 ውስጥ ይህንን የቅዱሳን ነፍሳት ከ በክብር ቦታ እንደሚኖሩ የእግዚአብሔርን የመጨረሻ ድል እንደሚጠብቁ ማረጋገጫ አድርጎ ይተረጉመዋል ጠርቱሊያን በኪ ስለ ነፍስኮ ምዕራፍ 55 መሰውያውን የመለኮታዊ ጥበቃ ምልክት አድርጎ ያየዋል፣ ለሰማዕታት ትንሣኤ እስኪመጣ ድረስ የሚያርፉበት ቦታ። ለሮማውያን ስደት ስር ለነበረችው ቤተ ክርስቲያን ይህ ክፍል በጥልቅ አስፈላጊ ነበር። የነፍሳቱ ልመና ኮ እስከ መቼ ከየሥቃይ አማኞችን ችኸት ያንጸባርቃል፣ ጽናትንና በእግዚአብሔር ጊዜ ላይ እምነትን ያበረታታል። የስችኖስ ማርቲር በከሁለተኛ ሁለተኛ መከላከልክ ምዕራፍ 12 ይህንን ምስል ታማኝነትን ለማነሳሳት ይጠቀማል። ሰማዕትነትን ወደዚህ የከበረ ሁኔታ እንደ መግቢያ አድርጎ ያቀርባል። በሥነ መለኮት የመካከለኛው ሁኔታ ተለዋዋጭ መሆኑን አሳይቷል። ነፍሳት አያርፉም ብቻ ሳይሆን ፍትህን ይጠብቃሉ። የግኖስቲካዊ ምድራዊ ጉዳዮች ግድየለሽነትን በመቃወም አባቶች ይህንን ጊዜ አይሆኑም ንቁ ሕልውና ማረጋገጫ አድርገው ይመለከቱታል። ሞትን እና ትንሣኤን ያገናኛል። ለቀድሞ ክርስቲያኖች የታመኑት ሙታን የእግዚአብሔርን የተገለጠ ዕቅድ አካል ሆነው እንደሚቀጥሉ ተስፋውን አጠናክሯል ጸሎታቸውም የመዳንን ቀን ያፋጥናል ሁለት የመካከለኛው ሁኔታ መገለጥ የኒቅያ በፊት ቤተ ክርስቲያን አባቶች በ325 ዓ.ም የኒቅያ ጉባኤ ከመካሄዱ በፊት የነበሩ ቀደምት ክርስቲያን ምሁራን የመካከለኛው ሁኔታን ስነ መለኮት በእግዚአብሔር መገለጥ በቅዱስ ጽሑፍ ላይ በመመስረት አዳብረዋል ይህ ሁኔታ የነፍስ ከሞት በኋላ እና ከትንሣይ በፊት ያለችበት ሁኔታ ግምታዊ ሳይሆን የእግዚአብሔር የሰውን ህልውና ቀጣይነትን ነው የመጨረሻ ፍርድን እርግጠኝነት ለማረጋገጥ የተገለጠ ነበር። እንደ የስችኖስ ማርቲር የሊዮኑ ኢራኒዮስ እና ጠርቱሊያን ያሉ ተጽዕኖ ፈጣሪ ድምፆች የነፍስን ህሊናዊ ህልውና አጽንተዋል። ለጻድቃንና ለክፉዎች የተለየ ዕጣ ፈንታ ይዘው የሥጋዊ ጠቀሜታን ከሚክዱ የግኖስቲካዊ አመለካከቶች እና ከሞት በኋላ ያለውን ሕይወት በተመለከተ ከሄለናዊ ግልጽነት እጦት ጋር በመጋፈጥ ትምህርታቸውን በመጽሐፍ ቅዱስ ጽሑፎች ላይ በመመስረት በስደትና በሥነ መለኮታዊ ክርክር መካከል አማኞችን ያቆመ በመገለጥ ላይ የተመሠረተ ተስፋ አቅርበዋል። የመካከለኛው ሁኔታ መገለጥ ቁልፍ ገጽታዎች፤ መለኮታዊ መገለጥ፤ የእግዚአብሔር ቃል የነፍስን ከሞት በኋላ ያለውን እውነታ ይገልጣል፤ ይህም ሥነ መለኮታዊ እርግጠኝነትን ያረጋግጣል። ህሊናዊ ህልውና፦ ነፍስ ግንዛቤዋን እንደያዘች ትቆያለች፣ በረከትን ወይም ጭንቀትን ትለማመዳለች። ጊዜያዊ ባሕሪ፦ ይህ ሁኔታ ከትንሣኤ በፊት የሚመጣ ነው። የእግዚአብሔርን ፍትሕ እና ምሕረት ያንጸባርቃል። የመጽሐፍ ቅዱስ መሠረቶች ሉቃስ 23 43 አዲሱ መደበኛ ትርጉም ኢየሱስም እውነት እልሃለሁ፣ ዛሬ ከእኔ ጋር በገነት ትሆናለህ አለውክ የኢየሱስ ቃል ለንስሐ የገባው ወንበዴ በሉቃስ 23 43 ለኒቅያ በፊት አባቶች ወሳኝ መገለጥ ነበር። የጻድቃን ነፍስ ከሞት በኋላ የምታገኘውን ፈጣን እጣ ፈንታ በመግለጥ ከዛሬ ከእኔ ጋር በገነት ትሆናለህ ኬ የሚለው ሐረግ በክርስቶስ ፊት ፈጣን ህሊናዊ የተባረከ ሁኔታ መኖሩን ያረጋግጣል። የስችኖስ ማርቲር በኩ ከጥሪፎ ጋር የተደረገ ውይይት ከምዕራፍ 105 ይህንን በመጥቀስ ከነፍሳት ከሞት በኋላ ይኖራሉ ወደ ተሻለ ቦታም ይሄዳሉ ከበ ማለት የግኖስቲካዊ መንፈሳዊ መበታተን አመለካከቶችን ተቃወመ። ጠርቱልያን በኪ ስለ ነፍስክ ምዕራፍ 55 ገነትን ለታማኞች መለኮታዊ መኖሪያ አድርጎ ተርጉሞታል። ኪ ነፍስ ወደ ጌታ ፊት ትወሰዳለች ከብሏል። ለስደት ቤተ ክርስቲያን ይህ መገለጥ በጥልቅ የሚያጽናና ነበር። የቂሳርያዊ ኢግናቴዎስ ሰማዕትነትን ሲገጥመው ይህንን ተስፋ በኪ ወደ ሮማውያን መልእክትኩ ምዕራፍ 6 ምዕራፍ 6 ውስጥ አንጸባርቋል ኢየሱስ ክርስቶስን ልድረስ ኪ በማለት ከክርስቶስ ጋር ባለው ፈጣን ኅብረት ላይ እምነት በማድረግ በሥነ መለኮት ሉቃስ 23:43 የክርስቶስን በሞት እና ከሞት በኋላ ባለው ሕይወት ላይ ያለውን ሥልጣን ገልጿል። የክርስቲያን ፍጻሜ ዘመን ሥነ መለኮትን ከአይሁድ ሲኦል ጨለማ ወይም ከሔለናዊ ግልጽነት እጦት በመለየት ኢራኔዎስ በኬኑፋቂዎችን የሚቃወም ከመጽሐፍ ጊ ምዕራፍ 31 ውስጥ የትንሣኤ ክብር ቅምሽ አድርጎ ያየዋል። ነፍሳት ከሙሉ ቤዛነታቸውን ጊዜ ኪ የሚጠጉበት ክዛሬ ኪ የሚለው ፈጣንነት እና ኩ ከእኔ ጋር ኪ የሚለው የቃል ኪዳን ባህሪ ግልጽ መለኮታዊ መገለጥን ያቀርባል። መጥፋትን ወይም እንቅልፍን ይክዳል። ለቀድሞ ክርስቲያኖች ይህ ቅዱስ ጽሑፍ የመካከለኛው ሁኔታ ከክርስቶስ ጋር የግል አስደሳች ገጠመኝ መሆኑን ገልጿል። እምነታቸውን በፈተናዎች መካከል አቆመ እና ከሞት በኋላ ያለውን የእግዚአብሔርን የሕይወት ተስፋ አረጋግጧል። ሶስት የመካከለኛው ሁኔታ መልሶ ማደራጀት። የኒቅያ በፊት ቤተ ክርስቲያን አባቶች በ325 ዓም የኒቅያ ጉባኤ ከመካሄዱ በፊት የነበሩ ቀደምት ክርስቲያን የሥነ መለኮት ሊቃውንት የመካከለኛው ሁኔታን ሥነ መለኮት የሰውን ሕልውና ከሥጋዊ ሞት በኋላ የመለኮታዊ መልሶ ማደራጀት አድርገው ቀርጸዋል። ይህ ሁኔታ ከሞት እስከ ሥጋዊ ትንሣኤ ድረስ የሚዘልቅ ትርምስ የሌለበት ጊዜያዊ ሁኔታ ሳይሆን በእግዚአብሔር በመጽሐፍ ቅዱስ አማካይነት የተገለጠ ሥርዓት ያለው ጊዜያዊ ሁኔታ ነበር። እንደ የስትኖስ ማርቲር የሊዮኑ ኢራኒዎስ እና ጠርጡሊያን ያሉ ተጽዕኖ ፈጣሪ ምሁራን ነፍስ ከሞት በኋላ ወዲያውኑ ወደ ምድራዊ ሕይወቷን በሚያንጸባርቅ ሁኔታ እንደምትመደብ አስተምረዋል። ጻድቃን በክርስቶስ ፊት በበረከት፣ ክፉዎች ደግሞ በጭንቀትና በሥቃይ ውስጥ። የሥጋዊ ጠቀሜታን ከሚክዱ የግኖስቲካዊ አመለካከቶች እና ከሞት በኋላ ያለውን ህይወት በተመለከተ ከሔለናዊ ግልጽነት እጦት ጋር በመጋፈጥ ትምህርታቸውን በመጽሐፍ ቅዱስ መገለጥ ላይ በመመስረት ስደት ለደረሰባት ቤተ ክርስቲያን ግልጽነትና ማበረታቻ ሰጥተዋል። የመልሶ ማደራጀት ቁልፍ ገጽታዎች መለኮታዊ ሥርዓት እግዚአብሔር ነፍሳትን በንቃት ወደ ተገቢው ሁኔታ ይመድባል፣ ፍትሑንና ምሕረቱን ያንጸባርቃል። ህሊናዊ ሽግግር ነፍስትን ሰይ እስኪመጣ ድረስ አዲሱን ሁኔታዋን እየተለማመደች ህሊናዋን እንደያዘች ትቆያለች። ስነ ምግባራዊ ተስማምቶ መልሶ ማደራጀቱ ከአንድ ሰው እምነትና ተግባር ጋር ይስማማል። ለመጨረሻ ፍርድ ያዘጋጃል። የመጽሐፍ ቅዱስ መሠረቶች ሉቃስ 16 22 23 አዲሱ መደበኛ ትርጉም ድሃውም ሞተ፣ በመላእክትም ወደ አብርሃም ዕቅፍ ተወሰደ። ባለጠጋውም ደግሞ ሞተ፣ ተቀበረ። በሲኦልም በሥቃይ ውስጥ ሆኖ ዓይኑን አነሳና አብርሃምን ከሩቅ አላዛርን በእቅፉ አየው። የአልዓዛርና የባለጸጋው ምሳሌ በሉቃስ 16 22 23 ለኒቅያ በፊት አባቶች የእግዚአብሔርን ነፍሳትን ከሞት በኋላ መልሶ ማደራጀት ግልጽ መግለጫ አቅርቧል። ድሃው አልዓዛር በመላእክት ወደ አብርሃም እቅፍ ተወሰደ፣ ከባለጸጋው ግን ራሱን ኩ በሲኦል በስቃይ ውስጥ ኩ አገኘው። ይህም ሆን ተብሎ የተደረገ መለኮታዊ ምደባን ያሳያል። የስትኖስ ማርቲር በኩ ከጥሪፎ ጋር የተደረገ ውይይት ከምዕራፍ 105 ይህንን በመጥቀስ ከነፍሳት ከሞት በኋላ እንደ ሕይወታቸው ይመደባሉ፣ ኮ በማለት አልዓዛርም ከፍ ሲያደርግ ባለጸጋውን ግን ዝቅ አድርጓል። ጠርጡልያን በኪ ስለ ለነፍስ ኮ ምዕራፍ 55 የአብርሃም ዕቅፍ ከን ለጻድቃን ጊዜያዊ መኖሪያ ኮ አድርጎ ገልጿል፣ ከሲኦል ሥቃይ ጋር በማነጻጸር ይህ መልሶ ማደራጀት በስደት ስር ለነበሩ ቀደምት ክርስቲያኖች የተስፋ ምንጭ ነበር። ኢራኒዎስ በኪ ኑፋቂዎችን የሚቃወም ከመጽሐፍ ጊ ምዕራፍ 31 ውስጥ ከየጻድቃን ነፍሳት በተሻለ ቦታ ይቀመጣሉ ኬ በማለት ትንሣኤን እንደሚጠብቁ ጻድቅ ያልሆኑት ደግሞ የመጀመሪያ ውጤቶችን እንደሚገጥሟቸው ገልጿል። ፈጣን ሽግግር አልዓዛር የተጽናና ባለጸጋው የሚሰቃይ የግኖስቲካዊ መንፈሳዊ መበታተንንና የሄለናዊ ግልጽነት እጦትን ተቃውሞ እግዚአብሔር ከሞት በኋላ ያለውን ሕይወት በመወሰን ንቁ ሚና እንዳለው ያሳያል። እንደ ፖሊካርፕ በ155 አም የሞተው ላሉ ሰማዕታት ይህ ወደ መለኮታዊ እንክብካቤ ፈጣን ሽግግርን ቃል ገብቷል። በሥነ መለኮት የመለኮታዊ ፍትህን አጽንቷል፣ ከሞት በኋላ ያሉ ሁኔታዎችን ከምድራዊ ባሕሪ ጋር በማስተካከል የስችኖ ስድቅን ለማበረታታት ያጎላው ነጥብ ይህ ቅዱስ ጽሑፍ የተደራጀ ጊዜያዊ ሁኔታን ገልጿል። መላእክት የነፍስን መልሶ ምደባ የሚያመቻቹበት ለቀድሞ ክርስቲያኖች እግዚአብሔር ከሞት በኋላ ባለው ሕይወት ውስጥ የሚያደርገውን መልሶ ማደራጀት ግልጽ ራእይ ይሰጣል። ፊልጵስዩስ 1 23 አዲሱ መደበኛ ትርጉም በሁለቱ መካከል ተጨንቅ ያለሁና ልሄድ ከክርስቶስም ጋር ልሆን እጅግ የሚሻል ነውን፣ ወጃለውክ የጳውሎስ ምኞት በፊልጵስዩስ 1 23 የኒቅያ በፊት የነበረውን የመካከለኛው ሁኔታ እንደ ክርስቶስን ማዕከል ያደረገ መለኮታዊ መልሶ ማደራጀት አብራርቷል። ከልሄድ ከክርስቶስም ጋር ልሆንኪ የሚለው ሐረግ የነፍስን ወደ ከፍ ያለ ሁኔታ ዓላማ ያለው መልሶ ምደባ ያሳያል። ጠርቱሊያን በኪ ስለ ነፍስ ነፍስኩ ምዕራፍ 55 ይህንን ክ የነፍስም ፈጣን ወደ ክርስቶስ መገኘት ሽግግር ከው አድርጎ ተርጉሞታል ከምድራዊ ትግል ወደ መለኮታዊ እረፍት መልሶ ማደራጀት። ዮስትኖስ ማርቲር በኪ የመጀመሪያው መከላከል ኮ ምዕራፍ 18 እግዚአብሔር ታማኞችን ከእርሱ ጋር እንዲሆኑ እንደ ገና ያደራጃል ኪ የሚል ማስረጃ አድርጎ አይቶታል። ይህንን ከአረማውያን ተስፋ መቁረጥ ጋር በማነጻጸር ሮማውያን ስደት ለደረሰባት ቤተ ክርስቲያን ይህ መገለጥ በጥልቅ የሚያበረታታ ነበር። የኪሰሪያው ኢግናጢዎስ ሰማዕትነትን እየተቃረበ የጳውሎስን ምኞት በክብ ወደ ሮማውያን መልእክት ኩ ምዕራፍ ስድስት ውስጥ አንጸባርቋል ከክርስቶስ ጋር ልሁን ኩ በማለት በዚህ መለኮታዊ መልሶ ማደራጀት ላይ በመተማመን በሥነ መለኮት ፊልጵስዩስ አንድ ሃያ ሶስት የክርስቶስን ሚና እንደ ጻድቃን ነፍስ መድረሻ አጉልቷል። ግኖስቲካዊ የሥጋ ጥላቸን

ሳይሆን ለቀድሞ ክርስቲያኖች ይህ ቅዱስ ጽሑፍ ተጨባጭ ተስፋን ሰጥቷል። ሞት ወደ ተሻለ ኅብረት መለኮታዊ በሆነ መንገድ የተደራጀ ምንባብ ነበር። ይህ እውነት እምነታቸውን በፈተናዎች መካከል አጠናክሯልና ከሞት በኋላ ያለውን ዕጣ ፈንታቸውን አብራርቷል። ራእይ 14 13 አዲሱ መደበኛ ትርጉም ከዚያም ከሰማይ እንዲህ የሚል ድምፅ ሰማውኝ ጻፍ ከአሁን ጀምሮ በጌታ የሚሞቱ ሙታን ብፁዓን ናቸው። አዎ ይላል መንፈስ፣ ከድካማቸው ያርፋሉና ሥራቸውም ይከተላቸዋልና። ራእይ 14 13 ለኒቅያ በፊት አባቶች የመካከለኛው ሁኔታን መለኮታዊ መገለጥ እንደ ክህ በጌታ ለሚሞቱ ከብሶ መልሶ ማደራጀት አቅርቧል። የሰማያዊ ድምፅ አዋጅ ሙታን ብፁዓን ናቸው ክህና የመንፈስ ከድካማቸው ያርፋሉ ኪ የሚለው ማረጋገጫ ወደ ሰላም ዓላማ ያለው መልሶ ምደባን አሳይቷል። ኢራኒዎስ በኪ ኑፋቄዎችን የሚቃወም ከመጽሐፍ ምዕራፍ 36 ውስጥ ይህንን ኪ የጻድቃን ነፍሳት የእግዚአብሔርን ረፍት ሲገቡ ኮከድካም ወደ ሽልማት መለኮታዊ መልሶ ማደራጀት አድርጎ አይቶታል። ጠርቱልያን በኪ ስለ ነፍስክ ምዕራፍ 55 በእግዚአብሔር እንክብካቤ ሥር ያለ የረፍት ቦታ ከሲል ገልጿል። ሥራዎችም እንደ ምስክርነት ይከተላሉ። ይህ ለስደት ቤተ ክርስቲያን የሕይወት መስመር ነበር። የስቺኖስ ማርቲር በከ ሁለተኝ መከላከልኩ ምዕራፍ አስር ታማኝነትን ለማበረታታት ጠቅሶታል። ከእግዚአብሔር ታማኞችን ወደ በረከት ይመድባልኩ በማለት ከ አሁን ጀምሮ ኪ የሚለው ሐረግ ፈጣን ሽግግርን ያሳያል። እንደ ኢግናጢዮስ ያሉ ሰማዕታትን ያስተጋባል። እሱም ረፍትን ይጠብቅ ነበር። ወደ ሮማውያን መልእክት ምዕራፍ ስድስት በስነ መለኮት ከእምነት በጌታ ክዕና ከሥራ ስራቸው ይከተላቸዋል። ኪጋር የሚስማማ መልሶ ማደራጀትን ገልጿል። የግኖስቲካዊ ምድራዊ ሕይወት ግድየለሽነትን በመቃወም ለአባቶች ይህ ቅዱስ ጽሑፍ ጊዜ አይሆኑም የከበረ ሁኔታን አረጋግጧል። ነፍሳትን ለትንሣኤ ያዘጋጅቷል። ለቀድሞ ክርስቲያኖች የመለኮታዊ ፍትሕና ምሕረት ራእይን አቅርቧል። ሥቃይ ለእረፍት ቦታ የሰጠበት በአስተናጋጅ ዓለም መካከል በእግዚአብሔር መልሶ ማደራጀት ኃይል ላይ ያላቸውን ተስፋ አጠናክሯል። አራት የተለያዩ አመለካከቶች ዳግም ምዘና። የኒቅያ በፊት ቤተ ክርስቲያን አባቶች በዘመናቸው የነበሩትን የተለያዩ የፍጻሜ ዘመን አመለካከቶችን የአይሁድ አፖካሊፕቲክስን፣ የግኖስቲካዊ መንፈሳዊነትን እና የሄለናዊ ፍልስፍናዎችን ጨምሮ በንቃት ገምግመዋል። እንደ ኤስችኖስ ማርቲር፣ የሊዮኑ ኢራኒዮስ እና ጠርቶሊያን ያሉ ተጽዕኖ ፈጣሪ ሰዎች እነዚህን አመለካከቶች በመጽሐፍ ቅዱስ መነጽር በመገምገም መዛባቶችን በመቃወም ከሚስማሙ አካላት ጋር በማዋሃድ የኪው መጨረሻ ነገሮች ከየተዋሃደ ስነ መለኮት ፈጥረዋል። ስደትና አእምሯዊ ተግዳሮቶች ሲገጥሟቸው ሥጋዊ ትንሣኤን፣ የመካከለኛው ሁኔታን እውነታ እና የሞትን ሽንፈት አረጋግጠዋል። የእግዚአብሔርን የቤዛነት ዕቅድ የሚያዳክሙ አመለካከቶችን በመቃወም ዳግም ምዘናቸው የክርስቲያን ተስፋን አብራርቷል። ቀደምት ቤተ ክርስቲያንን ያቆመ ጠንካራ ፍጻሜ ዘመን ሥነ መለኮትን አቅርበዋል። ቁልፍ ዳግም ምዘናዎች የአይሁድ አመለካከቶች የፍጻሜ ዘመን ተስፋዎችን ተቀብለዋል፣ ነገር ግን በክርስቶስ መመለስ ላይ ማዕከል አድርገዋል። የግኖስቲካዊ አመለካከቶች መንፈሳዊ ብቻ የሆነ መዳንን ክደዋል፣ በሥጋዊ ትንሣኤ ላይ አጥብቀው ተናግረዋል። የሄለናዊ አመለካከቶች ከእግዚአብሔር የተለየ የነፍስ ዘላለማዊነትን ክደዋል፣ ከክርስቶስ ጋር ባለው ግንኙነት ላይ የተመሠረተ ከሞት በኋላ ያለውን ሕይወት አስንተዋል። የመጽሐፍ ቅዱስ መሰረቶች ዳንኤል 12 2 አዲሱ መደበኛ ትርጉም ከምድርም አፈር ውስጥ ብዙዎች በውስጧ ተኝተው የነበሩ ይነሰሉ ዕሌቶቹ ለዘላለም ሕይወት ዕሌቶቹም ለውርደትና ለዘላለም መናክ። ዳንኤል 12 ሁለት መሰረታዊ የአይሁድ የፍጻሜ ዘመን ጽሑፍ በኒቅያ በፊት አባቶች ከክርስቲያን መገለጥ ጋር እንዲስማማ ዳግም ተገምግሟል። የአይሁድ ወግ ስጋዊ ትንሣኤን ይጠብቅ ነበር፣ ነገር ግን ስፋቱ እና ፍጻሜው ተከራካሪ ነበር። የስችኖስ ማርቲር በእኬው ከጥሪፎ ጋር የተደረገ ውይይት ከምዕራፍ ሰማንያ ውስጥ በክርስቶስ ማዕከል ባለው መነጽር ዳግም ተርጉሞታል። ይህ ትንሣኤ በክርስቶስ ዳግም ምጽዓት ይፈጸማል፣ ኪ የአይሁድን ተስፋ ከክርስቲያን ዝርዝር ጉዳዮች ጋር በመዋሃድ ኢራኒዎስ በእኬ ኑፋቄዎችን የሚቃወም መጽሐፍ ጊ ምዕራፍ ሠላሳ ሁለት ጻድቃን የእግዚአብሔርን መንግሥት ለመውረስ ይነሳሉግ በማለት የዳንኤልን ተስፋ በክርስቶስ ፍርድ ሥር ወደ ሁሉም የሰው ዘር በማስፋፋት አባቶች ሥጋዊ ትንሣኤን የካዱትን የግኖስቲካዊ መንፈሳዊነትን አልተቀበሉም። ጠርቱሊያን በኪ ስለ ሥጋ ትንሣኤኩ ምዕራፍ ሃያ ሁለት አፈር ሙታኑን ያስነሳልኩ በማለት ይህንን በዳንኤል አካላዊ ምስሎች ላይ በመመስረት አጥብቆ ተናግሯል። እንዲሁም የሔለናዊ የጥላ ከሞት በኋላ ያለውን ሕይወት አመለካከቶች ተችተዋል። የእስችኖ እስከ ዘላለማዊ ሕይወት ክህና ዘላለማዊ ንቀትኩ ተጨባጭ ዕጣፈንታዎችን ያመለክታሉ እንጂ አብስትራክት ሁኔታዎችን አይደለም በማለት ተከራክሯል። የመጀመሪያው መከላከል ምዕራፍ 52 በስደት ስር ለነበሩ ቀደምት ክርስቲያኖች ይህ ዳግም ዘና የፍትህ ማግኛም ማረጋገጫ ሰጥቷል። ይህም በፖሊካርፕ ሰማዕትነት 155 ም ውስጥ ይታያል። በሥነ መለኮት የአይሁድን ትኩረት ከብሔራዊ መልሶ ማቋቋም ወደ ሁለንተናዊ ፍርድ ለውጧል ከዮሐንስ 5:28:29 ጋር በማስማማት የዚህ ቅዱስ ጽሑፍ ሁለትዮሽ ውጤት ሥነ ምግባራዊ ክርክሮችን አብራርቷል። የአባቶችን ለታማኝነት ጥሪ ከተፎካካሪ አስተሳሰቦች ጋር በመቃወም አጠናክሯልና በመለኮታዊ ፍትሕ ላይ የተመሠረተ ጠንካራ ተስፋን ሰጥቷል። ሉቃስ ሉቃስ 23 43 አዲሱ መደበኛ ትርጉም ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለውክ ሉቃስ 23 43 የኒቅያ በፊት አባቶችን የአይሁድና የሔለናዊ የሞት በኋላ ሕይወት አመለካከቶችን እንደገና እንዲገመግሙ አነሳስቷል። የአይሁድ ሲኦል የጥላሁን ዓለም ነበር፣ የሄለናዊ ፍልስፍና ደግሞ የተለየ የነፍስ ዘላለማዊነትን ያራምድ ነበር። የስችኖስ ማርቲር በክው ከትሪፎ ጋር የተደረገ ውይይት ኪ ምዕራፍ 105 ይህንን ክ ነፍሳት ከሞት በኋላ ከክርስቶስ ጋር እንዲሆኑ ይኖራሉ ክ በማለት ሲኦልን ለጻድቃን ወደ ተባረከ ክ ገነት ክ በመለወት እንደገን ተርጉሞታል። ጠርጡልያን በኪ ስለ ነፍስ ክው ምዕራፍ 55 ነፍስ ወደ ጌታ ፊት ትወሰዳለች በማለት የሄለናዊ ግላዊነት እጦትን በመቃወም ከግንኙነት ጋር የተያያዘ ከሞት በኋላ ያለውን ሕይወት አጥብቆ ተናግሯል። መካከለኛውን ሁኔታ የካደውን ግኖስቲዝምን በመቃወም ኢራኒዎስ በኬ ኑፋቂዎችን የሚቃወም ኬ መጽሐፍ ጊ ምዕራፍ 31 ውስጥ ከ የደቀ መዛሙርት ነፍሳት ወደ ክርስቶስ ይሄዳሉ በማለት ከሞት በኋላ ፈጣን ሕሊና መኖሩን ለማረጋገጥ ይህንን ጥቅስ በመጥቀስ አረጋግጧል ከዛሬ ኪ የሚለው ቃል ኪዳን በአይሁድ ከሞት በኋላ ባለው ሕይወት ሽልማት መዘግየቶችን ውድቅ አድርጓል። እንደ ቂሳርያው ኢግናጢዮስ ኢየሱስ ክርስቶስን ልድረስክ ወደ ሮማውያን መልእክት ምዕራፍ ስድስት ሲል የጻፈውን ላሉ ሰማዕታት ፈጣን ተስፋን ሰጥቷል። በስነ መለኮት ይህ ዳግም ምዘና የመካከለኛውን ሁኔታ በክርስቶስ ቤዛዊ መገኘት ላይ ያተኩሮታል። ከሄለናዊ መለያየት ጋር በማነጻጸር ለቀድሞ ክርስቲያኖች የሞት ሽግግር ግልጽ ያልሆነ እረፍት ሳይሆን መለኮታዊ ስጦታ መሆኑን አብራርቷል። ከሐዋርያዊ ትምህርት ጋር በመስማማት እና ፍልስፍናዊ ግልጽነት እጦትን በክርስቶስ ባለው ግላዊ ፈጣን ዕጣ ፈንታ በመቃወም 1 ቆሮንቶስ 15 22 አዲሱ መደበኛ ትርጉም በአዳም ሁሉ እንደሚሞቱ እንዲሁ በክርስቶስ ሁሉ ሕያዋን ይሆናሉ። አንድ ቆሮንቶስ 15 22 የኒቅያ በፊት አባቶችን በአይሁድ ግኖስቲካዊ እና ሄለናዊ ሞትን ትንሣኤ አመለካከቶች ላይ እንደገና ገና እንዲገመግሙ አስችሏቸዋል። የአይሁድ ወግሞትን ከኃጢአት ጋር አገናኘው ነገር ግን የክርስቶስን ቤዛዊ ዝርዝር ጉዳዮች አልያዘም ነበር። ኢራኒዎስ በኪን ኑፋቂዎችን የሚቃወም ከመጽሐፍ ጊ ምዕራፍ 16 ይህንን እንዲህ ሲል ገልጿል። በክርስቶስ ሞት ተሽሯል ትንሣኤውን የአይሁድ ተስፋ ፍጻሜ አድርጎ ማየትን ዮስትኖስ ማርቲር በእኪው የመጀመሪያው መከላከል ኩ ምዕራፍ 63 የአዳምን ውርስ ከክርስቶስ ጋር በማነጻጸር በክርስቶስ አማካይነት ሥጋዊ ትንሣኤን እናገኛለንኩ በማለት የግኖስቲካዊ መንፈሳዊ ብቻ መዳንን በመቃወም ተከራክረ። ጠርቱሊያን በኪው ስለ ሥጋ ትንሣኤ ኩ ምዕራፍ ስምንት በአዳም እንሞታለን በክርስቶስ እኖራለንክ ክህ በማለት ሞትን እንደ መጨረሻ አድርጎ ያየውን የሄለናዊ ዕድልን ክደዋል። ተመሳሳይነት ሁሉ ይሞታሉ ቸ እና ቺ ሁሉ ሕያዋን ይሆናሉ ከትንሣኤን ሁለንተናዊ አደረገው የግኖስቲካዊ ልሂቃንን ፈትኗል። ለስደት ክርስቲያኖች ይህ በሞት ላይ ድልን ሰጥቷል። ኢግናጢዮስ እንዳስጠበቀው ከእንደገና እንሳለው ኩ ወደ ኤፌሶስ ሰዎች መልእክት ምዕራፍ ሃያ በስነ መለኮት ሞትን በእግዚአብሔር እቅድ ውስጥ የተሸነፈ ጠላት አድርጉ ቀይሮታል። የአይሁድን የሀያት ሞት መንሰይነት ከክርስቲያን ቤዛነት ጋር በመዋሃድ ይህ ዳግም ምዘና ወጥ የሆነ የፍጻሜ ዘመን ስነ መለኮትን ሰጥቷል ስጋዊ ትንሣኤን በማረጋገጥ እና ፍልስፍናዊ ተስፋ መቁረጥን በክርስቶስ ድል ላይ በተመሰረተ ተስፋ በመቃወም ቀደምት ቤተ ክርስቲያንን በችግር መካከል አቆመ።